የሲዳማ ክልልና የሐዋሳ ከተማ ጉድ እያደረ የሚፈላና እያደረ እያደገ የመጣ ጉድ ሆኖ መጥቷል። አሁን ደግሞ ከሰሞኑ አዲስ ነገር እየተወራ ይገኛል። ከሙያዎች ሁሉ ትልቅ የሆነ ሙያ ነገር ግን በእውቀታቸው ልክ ገንዘብ እንደማይከፈላቸው በግልጽ የሚታወቁ መምህራን አሁን ደግሞ በሐዋሳ በመንግስት ትምህርት ቤቶች የሚያስተምሩ መምህራን ለኮሪደር ልማት የአንድ ወር ደመወዛቸውን ስጡ ስሉ ትምህርት መምሪያው ግዴታ ጥሎባቸው የሐዋሳ ከተማ ትምህርት መምሪያው አላፊ የሆነው ዶክተር ብርሃኑ ይህንን ስብሰባ ባሰባሰባቸው ጊዜ አብዛኛው መምህራን ስብሰባን ረግጦ ሊወጡ ይችላሉ። ስማቸው እንዲገለጽ ያልፈለጉ መምህራን፣ እኛ ለቤተሰቦቻችን ደሞዝ አልበቃ ብሎ ግማሽ ወሩን በችግር እያሳለፍን ያለን ሰዎች ሙሉ የወር ደሞዛችን ለኮሪደር ሰጥተን ምን ልንሆን ነው ስሉ በእውቀታቸው ልክ የማይከፈል ገንዘባቸውን መጠን ጠቅሰው፣ እንደውም ይደረግ ከተባለ ከተፈቀደልን ሰዓት ውጪ በማስተማር እናግዛቸዋለን እንጂ ምንም አይነት ብር ለኮሪደር ልማት መስጠት አንችልምም፣ አንፈልግም፣ አቅምም አይፈቅድም ስል ተናግረዋል። የከተማው ትምህርት መምሪያ ኃላፊ የሆነ ዶክተር ብርሃኑ ይህንን ግዳጅ ከአለቃዎች ይዘ ስትመጣ የሚከፈላችሁን ደሞዝንና የኑሮ ውድነትን እንታውቃለን። ነገር ግን ይሄንን ተቀመጥክበት ኃላፊነት መወጣት ሲችል ወደ መምህራኖች ይዘህ መምጣት የነበርክ ርዕሰ ጉዳይም አይመስለኝም። ይሁን ስንት ተከፍሏቸው ነው የወር ደመወዛቸውን የሚሰጥ? ከላይ ሆኖ እንደፈለጉ የሚቦጭቁ በስብሰባ ሰበብ በቀን እያለ ገንዘብ ይዞ ወደ ቤት የሚገቡ አለቃዎቻችሁ፣ ማለትም ከላይ ያሉት አመራሮች ይህን ነገር ማድረግ ሲችሉ ከስር ያሉ ድሃዎቹ ለምን ይጨነቃሉ? ሐዋሳ ከተማና ሲዳማ ክልል ማስጨነቅንና ጭቆናን እንደ ባጅ አንገታችሁ ላይ አንጠልጥላችሁ መዞር ከጀመራችሁ ያው ስድስት ዓመት ሆኗል። ማስጨነቅ የሚመቻችሁ ይመስል በየቦታው እየደረሳችሁ ታስጨንቃላችሁ። ጉልት ሳይቀር ለኮሪደር ልማት እያላችሁ ብር ስትቀሙ ኖራችሁ፣ ግብር እጥፍ ሆኖባቸው ስንቱ ንግድ ቦታውን ዘግቶ ቤቱ ገብቷል። መንገድ ዳር ላይ የሚነግዱትን ሕገ ወጥ ናቸው እያላችሁ ስታፈርሱ፣ ነገር ግን በዙር ይሄን ያህል ገንዘብ ስጠን እያላችሁ እየተቀበላችሁ ከተማይቷን የግል ቤታችሁ አድርጋችኋል። አሁን ደግሞ ዕውቀት የሚለግሱን ነገ ለልጆቻችን ብለን ያስቀመጥናቸውን መምህራንን ምን ሁኑ ነው የምትሉ? እኑት የከተማው ትምህርት መምሪያ አላፊውንክ ዶክተር ብርሃኑ ይህንን ነገር ራሴ የምታውቀው ነውና፣ እውን መምህራን አሁን የአንድ ወር ደሞዝ ለኮሪደር ልማት ሰጥቶ መኖር ይችላሉ? ይህ ደግሞ ከአንተ የተደበቀ ነገር አይደለም። ታዲያ ምን ስትል ያሰብከው ነው? አንዳንዴ በኃላፊነት ውስጥ ስንቀመጥ ከታች ያሉትን ሰዎች ሙሉ ስለምናቃቸው ስለ እነሱ ግድ ሊለን ይገባል። ስለ እነሱ አፍ ማንሆን ከሆነ ኃላፊም አለቃ መሆን አስፈላጊ ነገር አይደለም። ለማዘዝና ለመቆጣት ብቻ አይደለም አለቃነት። ታዲያ አንተ ይህንን እያወክ አንድ መምህራን ስንት እንደሆነ የደመወዛቸው በአንተ ፊት ገልጾ ሆኖ ሳለ መምህራንን የአንድ ወር ሙሉ ደመወዝ ለኮሪደር ልማት ልቀቆ የሚል ስብሰባ ስታዘጋጅ ማን ቢያስገድድን ነው? ይሁን የሚሆኑ ነገሮች ሁሉ ትክክል እንዳልሆኑ ሁላችንም እናውቃለን፣ ግን መጋፈት ፈርተናል። አሁን ሁሉም ነገር እየላላ ነው። መምህራን በዚህ ልክ መጨነቅ የለባቸው። ደሞዛቸው አንድና አንድ ነው። ሌላ ተጨማሪ የሚያገኙ ገቢ ምንጭ እንደላቸው እያወቀን ልጅ ወሉ ቤተሰብ እያስተዳደሩበት ያለውን ደሞዝ ልጆቻቸው ይራብና ከተማው ይዋብ ብለው ከሀገር አሜሪካ ሳይቀር ለራሳቸው 300 ሚሊዮን በጆሮአችን እንኳን ለማስማት በሚከብድ ብር ቤት እየሰሩ በአዲስ አበባ ልጆቻቸውን የትንና የታን እንደላቀው የሚያስተምሩ አለቃዎቻቸው፣ አመራሮች፣ ከላይ ያሉ ራሳችን መሪ ነን የሚሉ ሰዎች ጭቆና ውስጥ እንዳለ እያወቃችሁ እንደዚህ አይነት ነገሮች ሲከሰቱ መጋፈት ካቃተን ከተገዛን ቆየን ማለት ነው። ምክንያቱም በእነሱ ግዢ ስር ብንሆን እንጂ እነሱ ለብቻቸው እንኳን ቢያደርጉ ለማይከብድ ገንዘብ ህዝብን ሲያስጨንቁና ለራብ ሲጥሉ ዝም ብለን መመልከት እንደ ሞኝነት ነው የምናየው። መምህራን ምንም መደረግ የሌለባቸው የአገር ሀብቶች ናቸው። መምህር ማለት ለእውቀት ሁሉ መጀመሪያ የሆነ ሊቃል አሁን አመራር ላይ ያለ ሁሉ መጀመሪያ እውቀትን ያወቅከው ከመምህር ነውና፣ መምህራህንን ባታስጨንቁ አንድ ነገር ነው ላሉ። ከዚህ ጋርም ተያይዞ በብዙ ቦታ በብዙ መልኩ እየተጨነቁ ያሉ ከልክ ያለፈ ግብር፣ ከልክ ያለፈ መዋጮና ምክንያቱ ባልታወቀ መዋጮ ክልሏ ምንም አይነት በጀት የላትም እያሉ እየተቧጠጠችና እየተቆፈሩ ያሉ ስራ እንሰራለን የሚሉ ግን ወደፊት መጓዝ አቃታቸው ሰዎች እንዳላቸው ግልጽ ነው። አንድ ክልል ራሱን በራሱ የማስተዳደር ፍቃድ ሲሰጠው የሚሰጠው በጀት ለክልሉ በቂ ነው ተብሎ ነው። ታዲያ ምን እየተደረገ ለኮሪደር ልማትስ ቢሆን ከዚህ በፊት ማናዋቸው በመዋጮ የሰራውን የኮሪደር ልማት ልትሰሩ ነው? መምህራንንም ሌላ ስራ ኃላፊነትም ላይ ያሉ ሰዎች ግዴታ የአንድ ወር ደሞዝ ስጡ የምትሏቸው አንድ ወር ሙሉ ምን እንዲበሉ ነው? አንድ ወር እኮ ለእናንተ ቀላል ስላላችሁ በቀላል የምታልፉ ሊሆን ይችላል። ልጆቻችሁን የሚያስተምሩበት የቤት ኪራይ ከፍሎ የሚኖሩበት ለነሱ አንድ ወር ማለት ሰላሳ ቀን በጉጉት ጠብቀው የምትመጣ ገንዘብ ናትና ልክ ለእናንተ እንደቀለለው ቀላል ስላልሆነ አሁን የምትሉት ነገር ምንም ተቀባይነት ስለማያገኝ ፌዴራል መንግስት ጋር በመማከር የበላችሁትን ገንዘብ አውጡ፣ አሊያም የምታስጨንቁ ህዝብን ከማስጨነቅ ተቆጠቡ ስል ስዳማኑስ ጥሪ አቅርቧል። እኔም ደግሞ ከስዳማኑስ ምንጭነት የተነሳን ይህንን ዜና ወደ እናንተ አቅርቢያለሁ ውድ የጃሾ ቤተሰቦች ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ፣ ሀሳብ አስተያየታችሁንና ጥቆማችሁን በኮሜንት አስቀምጡ እያልኩኝ የምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።